ሴት ልጅ በድብቅ እንደወደደችህ እርግጠኛ የሚያደርጉ ነገሮች። በሚስጥር የወደደችህ ሴት አፍ አውጥታ በቃሏ አትንገርህ እንጂ የምታደርጋቸው ነገሮች በግልጽ ይነግሩሀል። ያው ኢትዮጵያዊ አይደለን፣ ባህላችን አይደለም፣ ከእርሱ ቢመጣ ይሻላል ብላ አስባ፣ አሊያም ደግሞ ድፍረት አጥታ፣ ወይ ደግሞ ፈርታ፣ ምናልባት ደግሞ ባይሳካስ ባይወደኝስ የሚለው ሀሳቡ አስፈርቷት ብቻ፣ ምክንያቷ ምንም ይሁንም፣ ባንተ ፍቅር ክንፍ ያለች ግን ደግሞ ለመናገር የፈራች ሴት በድብቅ ማፍቀሯን የሚያረጋግጡልህን ነገሮች ዛሬ እኔ እህትህ እነግርሀለሁ። በሚስጥር የወደደችህ ሴት በአንደበቷ አትንገርህ እንጂ የምታደርጋቸው ነገሮች በግልጽ ይነግሩሃል። ግን ደግሞ ለመናገር የፈራች ሴት በድብቅ ማፍቀሯን የሚያረጋግጡልህን ነገሮች ዛሬ እኔ እህትህ እነግርሃለሁ። ከአንተ የሚጠበቀው ቪዲዮን ላይክ፣ ቻናልን ሰብስክራይብ አድርገው እስከ መጨረሻው መከታተል ነው። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። ዛሬም ከበድ ባለ በሌላ ቆንጆ አዲስ ቪዲዮ ተመልሼ መጥቻለሁ። ብዙዎቻችሁ በተደጋጋሚ የምትጠይቁኝ ጥያቄ ነው ይሄ እንዴት ነው የማውቀው እንደወደደችኝ? አልነገረችኝም፣ አላወራንም፣ ግን እንዴት ማወቅ እችላለሁ? የሚል ጥያቄ በተደጋጋሚ ይነሳል። እኔም ይሄን ጥያቄ የሚመልሱ ብዙ ቪዲዮችን ሰርች ያላችሁ አውቃለሁ። የዛሬው ግን በጣም የተለየ ነው። አስር ነገሮችን እነግራችኋለሁ በዚህ ቪዲዮ። በቃ ከነዚህ አስር ነገሮች የሚወጣ ምንም ነገር የለም ነው የምላችሁ። በቃ በሚስጥር የወደደች ሴት እንደወደደች እርግጠኛ የምትሆንባቸው ነገሮች ነው የምናወራው። አዲስ ከሆናችሁ እንኳን ደህና መጣችሁ። ብዙ የኛ የሴቶች ሚስጥር የምትሰሙበት ቻናል ነው። ሰብስክራይብ አድርጉ እና ደግሞ ውዶቼ ቪፒና ብታችሁ ይልኝ ከመጀመራችን በፊት ይሄ ቪዲዮ ብዙ ወንድሞቻችን ጋር እንዲደርስ ላይክ አድርጉት። እሺ የመጀመሪያው ከአይን ነው የምንጀምረው አሁን ታያለች። ስታያት ደግሞ መልሳ ትሸሻለች፣ አይኗን ታሸሻለች። በነገራችን ላይ እነዚህ የምዘረዝርላችሁ አስር ነገሮች በጥናት የተረጋገጡ ናቸው። እኛ ራሱ እያረግናቸው ይሁን አይሁን አናውቅም። ዝም ብለን ሰው ላይ ስናተኩር አናውቅም፣ ፍቅር ውስጥ ሆነን ማለት ነው። ይሄ በጥናት የተረጋገጡ እንጂ ዝም ብለው የኔ ሀሳቦች ወይም መላምቶች እንዳልሆኑ እንድታውቋቸው ነው። ትኩር ብላ የምታይና ልክ አንተም ስታያት አይን ለአይን ስትገጣጠሙ ማለት ነው አይኗን የምታሸሽ ከሆነ ይሄ ታዲያ አንዴ ሳይሆን በተደጋጋሚ በተደጋጋሚ እንደዚህ አይነት ነገሮችን ካየህባት ማለት ነው እንግዲህ። ሴት ልጅ ስትወድ ስታፈቅር የወደደችውን ሰው ትኩር ብላ በማየት በቃ ብዙ ነገሮችን ስለሱ ታስባለች። እንዳልኳችሁ አታውቅም፣ እያደረገች እንደሆነ አታውቅም። ምናልባት ሌላ የሚያያት ሰው በዙሪያዋ ጓደኛዋ ካለች፣ እንዴ፣ ምን ሆንሽ ነው ምናምን ብላ እንደዚህ ልታደረግ ትችላለች። በቃ እሷ ራሱ በዚህ ልክ እያፈጠጠች እንደሆነ አታውቅም እና ትኩር ብላ የምታየ ከሆነ አይን ላይ ስትገጣጠሙ ደግሞ አይኗን የምታሸሽ በተደጋጋሚ ይህን ካየኸባት፣ ወደ ሁለተኛው እንሄዳለን። የምታደርገውን ነገር ታደርጋለች። እንግዲህ አብራችሁ ሆናችሁ ሊሆን ይችላል። አንተ እጅን እንደዚህ አጣምረ ከሆነ እሷም እጇን እንደዚህ ታደርጋለች። ሳታውቀው ነው ይህን የምታደርገው። እግርህን አደራርበ ከሆነ የተቀመጥከው እሷም እንደዛ ታደርጋለች። የሆነ ነገር ብድግ አድርገህ መጠጣ ከጀመርክ እሷም እንደዛ ታደርጋለች። እንግዲህ ያንተ የምታደርጋቸውን ነገሮች ኮፒ ታረጋለች ማለት ነው። ይሄን አታቅም እሷ ራሱ እያረገች እንደሆነ አታቅም። ይህን ካስተዋልክ ወደ ሶስተኛ ደግሞ እንሄዳለን። አንተ ጋር ስትሆን የምታደርገው ይጠፋታል። በቃ ግራ ይገባታል። አንዳንድ ጊዜ አካሄዱም ሊጠፋት ይችላል። አንተ ባለህበት ቦታ ስታልፍ፣ ቢሮ ላይም ከሆናችሁ ወይ ወረቀቶች ከእጇ አምልጠው ሊበታተኑ ይችላሉ። ብቻ የምታደርገው ነገር ግራ ይገባታል። ወደዚህ እየሄደች ከሆነ ወደዚህ ልትሄድ ትችላለች። በቃ ያልተለመዱ አክቲቪቲዎችን ታይባታለ። እና ሌሎች ሰዎችም እንደ ምን ሆነሻል ምናምን ይላታል። ወይ ትፈዛለች አንተን ስታይ ማለት ነው። አንተን ስታይ የሆነ በቃ ያልተለመዱ አክቲቪቲዎችን የምታሳይ የምታደርገው ነገር ግራም የሚገባት ከሆነ ወደሃለች። አራተኛ ሙጫ ትሆናለች፣ ወይም ደግሞ የነገርካትን ነገር አትረሳም ወይም አትለቅም። ሙጫ ማለት በቃ የሆነ ጥብቅ የሚል ነገር የማይለቅ ነገር ነው አይደለ? እስኪ ከተሳሳት ካረሙኝ ኮመንት ላይ እና ሙጫ ትሆናለች ማለት አንድ ጊዜ የነገርካት ነገር ካለ አትተውም፣ በቃ አትረሳውም። አንተ ራሱ ረስተኸው ምናልባት፣ ድሮ የሰፈር ስሜ እንደዚህ ይባል ነበር፣ እንደዚህ ብለው ልጆች ይጠሩኝ ነበር ምናምን ካልካት አትረሳውም። ከሆነ ጊዜ በኋላ በዛ ስም ልትጠራ ሁሉ ትችላለች። እና እንዲሁ ስታወሩ የነገርካት ነገሮች ይኖራሉ አይደል? እነዛን ነገሮች አትረሳቸውም በቃ አስታውሳ ትነግርሃለች። ምክንያቱም ፕሮሰስ ስለምታደርገው ደግማ ደጋግማ ስለምታስበው የነገርካትን ነገር፣ የሚወድ ሰው እንደዚህ ነው በቃ ቤት ከሄደች በኋላም ታስባለች፣ ያወራችሁትን፣ የተዋዋላችሁትን ምናምን። እንደዚህ በማድረግ ሂደት ውስጥ አይምሮ ውስጥ ተጽፎ ይቀራል ማለት ነው። አምስተኛ እሺ ትልሃለች፣ ትታዘዛለች፣ ጊዜ ትሰጥሃለች። በቃ ፖዚቲቭ ነገሮች ናቸው ያሉት፣ በቃ አንተን የተመለከቱ ነገሮች። አንተ ብልሃት እምቢ ለማለት በቃ በጣም ይከብዳታል። ወደኋላ አትልም በቃ። እንገናኝ ብትላት ቴክስት ብትልክላት ቶሎ ብላ ትመልሳለች። ስልክ ስደውልላት፣ ታነሳለች። በቃ አይደለም፣ የምታደርጋቸው ነገሮች ሁሉ በፖዚቲቭ በጥሩ ነው የምትቀበላቸው። እና ስታዛት፣ እንደዚህ አድርጊ፣ እንደዚህ ሁኚ፣ እንደዚህ ቢሆን የምትላትን ነገሮች በሙሉ እሺ እሺ ብላ ነው የምትቀበልህ። እንግዲህ ፍቅር ሲይዝ የፍቅር ስሜት በራሱ የምንወደውን ሰው ለማስደሰት እንድንጥር እንድንሞክር ያደርገናል። እና ብዙ ነገሮችን እሺ ትልሃለች፣ ታገኝሃለች፣ ታወራሃለች፣ ጊዜ ትሰጥሃለች። ሰው እሺ ምትል ከሆነ ቀጥሎ ከምነግርህ ጋር አንድ ላይ አድርገህ በሚስጥር እንደወደደችህ ማወቅ ትችላለህ ስድስተኛ ላይ ደርሰናል ጥልቅ የሆነ ወሬ ውስጥ ትከታለች ወይም ደግሞ ዲፕቶክ የምንለው አለ አይደለ በቃ አንዳንድ ወሬዎች አሉ ሰላም ነው እንዴት ነህ አለን በቃ ከዚህ የማይዘሉ ወሬዎች ኮንቨርሴሽኖች ይኖራሉ ቤተሰብ ሰላም ነው ስራ አሪፍ ነው በቃ የምትወድ ከሆነ ግን በቃ ሞር ስለአንተ ማወቅ ትፈልጋለች። ላይክ ደህና ነሽ እንደዚህ ምናምን ብልሃት ቤት ሰላም ነው ምናምን ብልሃት፣ አታቆምም ወሬውን አሁን እንደዚህ ቦታ ተፈጥሮ እንደዚህ ሆኖ እንደዚህ ገጥሞኝ ከዛ እንደዚህ እጭ ላይ አለ አይደለ፣ ወሬ በወሬ እየቀጠለ የሚሄድ የሚሰፋ አይነት ኮንቨርሴሽን እንደዛ እንዲሆን ትፈልጋለች፣ እና በደንብ ታውራሃለች። አንተንም እንደዛው ነው የምጠይቀህ ላይክ ደና ነኝ ምናምን አይነት መልሶችን ብቻ ሳይሆን በቃ ይሄ ዲፕ እንድታወራ የሚያደርጉ አይነት ነገሮች አሏ ትጠይቃለች ምን ተሰማ እንደዚህ የት ነበር ያሳለፍከው ከዛስ ምን ሆነ እንዴት ምናም እያለች በቃ ወሬው እንዲሰፋል አደለ ሞር እንድታወራት ሞር እሷም እንድታወራ የሚያደርጉ ጥያቄዎችን የሚያደርጉ ሀሳቦችን ታነሳለች ማለት ነው ዲፕ ወይም ደግሞ ጥልቅ የሆነ ወሬ ውስጥ ትከታለች በተደጋጋሚ ይሄ ቁርጥ ቁርጥ ያሉ ነገሮችን አታደርግም ማትወደ ሴት ናት እንደዛ የምታደርገው በቃ ደናነሽ ደና አለ አይደለ የምትወደተኝ እንደዚህ ደህና ነኝ እንደዚህ እንደዚህ ተፈጥሮ እኮ ምናምን ደህና ነህ በቃ ብዙ ነገር ታወራሃለች። አለ አይደለ ተረድታችሁኛል ብዬ አስባለሁ። ዲፍረንሱ ገብቷችኋል። ሶ ጥልቅ ወሬ ውስጥ የምከት ከሆነ አሁንም ተከታተለኝ። ሰባተኛ፣ ሶሻል ሚዲያ ላይ አክቲቭሊ ኢንጌጅ ታደርጋለች። እንግዲህ አሁን በዚህ ሰዓት ላይ ሶሻል ሚዲያ የማይጠቀም ሰው የለም። ምናልባት አንተም አክቲቭሊ የምትጠቀም ከሆነ ፎቶዎችን ፖስት የምታደርግ ከሆነ ስቶሪ የምታረግ ከሆነ ወይዘረ ኢንስታግራም ላይ ፌስቡክ ላይ ቴሌግራም ላይ የምታደርጋቸው ነገሮች ካሉ ፎቶዎች፣ ጥቅሶች ሊሆኑ ይችላሉ። እነዚያን ነገሮች ላይክ ታድርጋለች፣ ታያችኋለች፣ ቪው እንዳደረገቻቸው ይገልጽልሀል። እና አክቲቭሊ በቃ የአንተን እንቅስቃሴዎች ትከታተላለች። እንግዲህ ይህን የምታደርግ ከሆነ እያየች ነው ማለት ነው። እያየች ነው፣ እየተከታተለች ነው። ምን እየተሰማው ነው? የት ነው ያለው? የት ሄዶ ነው? ምን አድርጎ ነው የሚለው ነገር ያሳስባታል ማለት ነው። ያንንም ደግሞ ማወቅ ትፈልጋለች። ለዚያም ደግሞ ገብታ ታያለች ማለት ነው ሶሻል ሚዲያ ላይ አክቲቭሊ በደንብ ማለት ነው በቃ ምንም የማያመልጣት ከሆነ አንተን የተመለከቱ ሼር የምታደርጋቸው የምታጋራቸው ነገሮች ላይ አክቲቭሊ ላይክ የምታደርግ ቪው የምታደርገው የምታየው ኢንጌጅ የምታደርግ ከሆነ ይሄም ሌላኛው ምልክት ነው አሁን ለምሳሌ እናንተ እኔ ሶሻል ሚዲያ ላይ ላይክ ታደርጋላችሁ ኮመንት ታደርጋላችሁ ሼር ታደርጋላችሁ ይሄ ኢንጌጅመንት ይባላል ላይክ ኢንጌጅ እያደረጋችሁ ያላችሁ ለእኔ ፍቅር ስላላችሁ ማውራው ሀሳብ ስለሚመቻችሁ ነው አይደለ ልክ እንደዛ ሁሉ አንተ ጋርም ገብታ ላይክ አድረገች ኮመንት አድረገች ወይ የሆነ አየችው ማለት በተደጋጋሚ በሚስጥር ወዳለች ማለት ነው። ተከተለኝ። ስምንተኛ ትስቃለች። አዎ፣ በሚስጥር የወደደች ሴት ከአንተ ጋር ስትሆን በቃ ጥርስ በጥርስ ናት። የምትናገረው ነገር አንዳንዴ ላያስቅ ይችላል። የእውነት በቃ ሌላ ዛ አካባቢ የሚሰማው ሰው አረ ድጋሚ እንደዚህ ነገር እንዳትናገር ሁሉ ሊል ይችላል። እሷን ግን በጣም ያስቃታል። በቃ አንተ ጋር ስትሆን መሳቅ፣ መደሰት፣ መጫወት ነው የምትፈልገው። እና በጣም በቃ ፈታ ትላለች፣ ጥርስ በጥርስ ትሆናለች። እንደዛ የምታደርገው ከሆነ ስትወድ ነው። በቃ ይሄ ነፃነት፣ ይሄ የምትናገረው ነገር ሁሉ ወደ ጥሩ፣ ወደ ደስታን ወደሚሰጥ፣ ወደሚያስቅ ነገር ተቀይሮ እሷ ጋር የሚደርሰው ስትወድ ለአንተ ጥሩ ነገር ሲኖራት ነው። በዛ ትስቅልሃለች። ዘጠነኛ ላይ ደርሰናል። ጓደኞቿ አንተን የሚያዩበት መንገድ ይቀየራል። ይሄ ምንም ማስተባበያ ምንም የማያስፈልገው ነገር ነው። እኛ ሴቶች ጋር በቃ ያለ ነገር ነው። ስትወድቅ ጓደኞቿ ያውቁባታል። ቅድምም ነገር ያለው አንደኛ ላይ ትኩር ብላ ስታየ፣ እንዲህ ያረንቀይ ምናም ብለው ሊነግሯት ይችላሉ። ምክንያቱም እነሱ ኖቲስ ያደርጋሉ እሷ ማታያቸውን ነገሮች ሳይሆን ማትናገራቸውን አክቹዋሊ ላታያቸውም ትችላለች። ግን ማትናገራቸውን አውጥታ እንኳን ይህን ልጅ ወደዋለሁ ብላ ባትነግራቸው እንኳን ፊልም የሚያደረጉት ነገር አለ፣ የሚያዩት ነገር አለ። ምክንያቱም እነሱ ምንም አይነት ስሜት ውስጥ ስላልሆኑ ኢሞሽን ስለሌለ እነሱ ጋር አክቲቪቲዋን በማየት ስትደነባበር፣ እሱን ስታይ፣ ስትደነግጥ ምናምን ሲያዩ ይነግሯታል። ያውቃሉ ማለት ነው እነሱ። መደበቅ አትችልም። ስለዚህ ያውቁባታል ሰው። እነሱ ደግሞ አንተን የሚያዩበት መንገድ ይለያል ማለት ነው። ሰው ስትመጣ ሊሆን ይችላል፣ ስታወሩ ሊሆን ይችላል፣ አንድ ላይ ሆናችሁ አንተን የሚያዩበት መንገድ ኮምፕሊትሊ የተለየ ነው። እሷ ለአንተ ያላትን ፍቅር ስለሚያውቁ ይጠነቀቁልሃል፣ ጥሩ ነገር ያሳዩሃል። በቃ አለ አደለም? ጥሩ የሆነ ነገር ታይባችኋለህ ጓደኞቿ ላይ ሰ ስለዚህ እነዚህን ካየ ጓደኞቿ ይነግሩሃል። የጓደኞቿ ሪያክሽን ይነግሩል። በቃ አንተ ስትመጣም ሊሆን ይችላል በቃ ተረድታችሁኛል አይደል? ጓደኞቿ የሚያሳዩ ነገር እሷ ለአንተ ያላትን ነገር በደንብ አድርጎ የሚያሳይ ነው ማለት ነው። ስለዚህ በዚህም ማወቅ ትችላለን። አስረኛ ላይ ደርሰናል። ጠይቃለች። ምንድነው የምትጠይቅ? ከዚህ በፊት የፍቅር ግንኙነት ነበረህ አልነበረም? አሁን ላይ ያለበት ስታተስ ምንድነው የሚለውን ለማወቅ ትፈልጋለች። ዳይሬክት እንደዚህ ፍቅረኛ አለ ምናምን ልትልህም ትችላለች ላትልህም ትችላለች በተለያዩ መንገዶች ለማወቅ ትሞክራለች የት ነህ ምንድን ነው የት ነው ያለኸው ምን እያደረክ ነው እንዴ ምናልባት እኮ ከገርል ፍሬንድ ጋር ከሆንክ ብዬ ነው እንዳረብሽ ብዬ ነው ምናምን አይነት አለ አይደል ብዙ ዘዴዎች ነው ያሉን ሴቶች ምናውጣጣባቸው ማለት ነው ሁሉንም እዚህ አምጥቼ አልነግራችሁም ግን አንድ ሁለቱን ያው እንዳልኳችሁ እንዳረብሽ ብዬ ነው ሶሪ ከሰው ጋር ከሆንክ ምናምን አለ አደለ የት ነው ያለኸው ምን እየሰራ በቃ በእንደዚህ ነገሮች ክሮስ ቼክ ለማድረግ ትሞክራለች አለህ የለህም ምን ላይ ነህ የሚለው የሚለውን ማለት ነው። አንዳንዴም ብትጠይቅ ትችላለች። ጓደኞችንም በዙሪያቸው ያሉ ሊያውቁ ይችላሉ ብላ የምታስባቸውንም ሰዎች ልጠይቅና ልታጣራ ትችላለች። ሶ እነዚህን አስር ነገሮች ከተመለከትክና አንተም ለሷ ጥሩ የሆነ ስሜት ካለ ምን ትጠብቃለህ? ትክክለኛውን ጊዜ መርጠ ፍቅርህን ግለጽላት። በነገራችን ላይ በሚስጥር የወደደችን ሴት እንደዚህ ማወቅ እና ስሜቷን መረዳት በጣም ጥሩ ነገር ነው። ጠቃሚው ነው። ለምን ካላችሁ አንዳንድ ጊዜ የፍቅር ጥያቄን ከማቅረባችሁ በፊት ያ ሰው ስለእናንተ የሚያስበውን ነገር ማወቃችሁ በቃ ቀለል እንዲልላችሁ ያደርጋል። ምክንያቱም የፍቅር ስሜት እንዳለው ለምታውቁት ሰው ፍቅረኛ እንሁን ወይ ፈርዘር እንሂድ የሚለውን ነገር መጠየቅ ከባድ አይደለም፣ ስሜቱን ስለምታውቁት ማለት ነው። ግን ገና ለገና ምንም በሌለበት ከመጠየቅ ጓደኝነትን መፍጠር፣ እንደዚህ አይነት ስሜቶች እንዲመጡ ኤክስፔክት ማድረግ እና ከዛ ወደ ኔክስት መሄድ ይሻላል የዛሬው ቪዲዮ ይህንን ይመስል ነበረ እንደጠቀማችሁ አልጠራጠርም እስኪ ኮመንት ላይ ከአስር ስንት ምልክቶችን እያያችሁ እንደሆነ አሁን ላይ ጻፉልኝ መልካም የፍቅር ጊዜ እንዲሆንላችሁ እመኛለሁ እዚህ ድረስ ከመጣችሁ ቪዲዮ ተመችቷችኋል ማለት ነው ላይክ አድርጉት በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን እስከዛው ሰብስክራይብ ካላደርጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ ሁላችንም ውድድ ነው የማደርጋችሁ ቻው